በደንብ አድርገህ ታፈቅራት ያለህ አቃሉኝ፣ ግን መቼ ነው መቼ ነው? በኮንፊደንስ ነው ነገር ጉሪ ካገርባት። እንደዚህ ደግሞ የምታወራቸውን ነገሮች ሁሌ አስብ፣ ካወራ በኋላ የምትተጠፍበት ነገር። እሺ፣ ጠርችን በነገራችን ላይ አንመግልነትአንድ እኔንም ጠርቼ የተገኘው አሁን ላይ ለዚህ ቤት እና ብዙ ያልጨረስነው ነገር ስላለ ብዙ አውርተን መፍታት ያለብን ነገር ስላለ አይ ፉአድ በጣም አስቀኛ ሰው፣ ሌላ ድራማ ይዞ እንኳን አይመጣም። መልሶ እኮ ነው ባለፈው ብሮኬ የሰራ ድራማ መልሶ ሰራ ማለት ነው። እኛ ደግሞ ፍቅርን ይቅርታ ጠይቋል፣ በቃ ድራማ በቃም ብላ ስንጠብቅ፣ እሱ ለካ ፍቅር ቤት እየሄደ ብሮኬን ለማስቀናት ብሮኬ ጠርቶ እስከ ፍቅር ቤት እሱን ለማስቀናት ነበረ እሱ እቅድ ማለት ነው። እና አይ ፉአድ ተሸውደሃል። የምር ሰላም ሰላም፣ ጤና ስጥልኝ። ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ደህና ናቸው የኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦቼ፣ ለዚህ ቤት ደግሞ አዲስ ከሆናችሁ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ትፈልጋለሁ። ቤተሰብ ማለት ነው። የብር በጣም አስቆኛል። ፉአድ ማለት ነው እና ሰው እንኳን ሌላ ኤዲያ ይዞ ይመጣል። እሱ መልሶ ባለፈው ብሩክ እየሰራ ድራማ መልሶ እሱም ዛሬ ሲሰራ በጣም ገረኛ ወንድ ልጅ ቆፍጥ ንስል ደስላል እና ወአራ ፉአድ ቆፍጥ ንበላ እኛ እንዶ ታርቀሃል ከፍቅር ጋ ተመስገን ብላ ስናስብ ሳንቴ ለካሶን ለማስቀናት ነበር እንዴ? ብሩክን ለማስቀናት ነበር ተሳስተሃል። እውነት እንደዚህ ማልሳት ትሰራለ እንዴ? እኛ በቃ ከፍቅር ጋ ታርቆ አለ በባ ሰጠን ብላ ስናስብ ፍቅር ራሱ በጣም የነገጠች እውነት ለመናገር ማለት ነ ፍቅር ራሱ አላውቀችም አላወቀችም ስለዚህ ፉአድ፣ ለካ እሱን ለመናደድ ነበረ የሱ ሀሳብ ማለት ነው። እና ፍቅር ደግሞ ይቅርታ አድርግ ይልሃለሁ እንደ ድሮ አንድ ለ አንቀጥሉም ብላለች። ትክክል ናት። ፍቅርና ፉአድ አንድ ላይ እንዳይቀጥሉ አልፈልጉም፣ ግን ቪዲዮ አንድ ላይ ቢሰሩ ይችላሉ፣ ግን እንደ ፍቅረኞች ሆኖ እንዳይሰሩ እኔም በእውነት አልደግፋቸው። ምክንያቱ ዛሬ እኛ ስለ ዛሬ ብቻ ነው ነገ ማንም የሚኖርላት ሰው የለም ብለን ለመናገር፣ ሁለቱም እምነታችሁ ይለያያሉ። ፉአድም ፍቅርም እንደዛ ማለት ነው። ብዙዎቹ ብዙዎቹ ገብታችሁ ኮሜንቶቹ ስታዩ ፍቅር ከፉአድ ራቄ፣ አይጠቅምሽም፣ አይጠቅምሽም፣ ይቅርብሽ፣ ከፉአድ ጋር አትሆኚ፣ ይቅርብሽ፣ እንደ አሁኑ ይሻልሻለ፣ ራቄ ከፉአድ ነው። ሙሉ ሙሉ ኮሜንት ገብታችሁ ሲታዩ ፉአድ ራቅ የሚል ኮሜንት ይበዛል ማለት ነው። በተለይ የሚገርም ላይኩ ራሱ ይበዛል ማለት ነው። ስለዚህ ብዙዎቹ አሁን ላይ ፉአድን በጣም ጠልተዋል። ሰው ለምን እንደሆነ አላቅም፣ ለምን እንደጠሉ አላቅም። ባለፈው ለሩታ ምስጥሩን ስላሳየ ነው ወይስ ምንድነው? ነው ይሄ ኮ በሚዲያ ኮ አላሳየም እኮ ለሩታ ብቻ ነው ያሳየ። ስለዚህ ነው ወይስ ምንድ ነው ሰው ለምን ጠላ ልጁ እስቲ ንገሩኝ። እኔ ጥያቄ ሆነብኝ ማለት ነው። እና እኔም ግን አልደግፋቸውም ሁለን ለመናገር ፍቅርና ፉአድ አንድ ላይ ይሆናሉ ብዬ አልደግፋቸውም። ምክንያቱ እምነታቸው ይለያያሉ። ዛሬ አንድ ላይ ሊኖሩ ይችላሉ፣ ፍቅራቸውን አንድ ላይ ሊያሳልፉ ይችላሉ። ግን የነገ ህይወታቸው በጣም ያስቸግራል። ነገ ሊያገቡ ይችላሉ፣ ልጅ ሊወልዱ ይችላሉና። አስቸጋሪ ነው። ለፍቅር ፈተና ይሆናል ብዬ አስባለሁ። እና ተመልካች ሙሉ በሙሉ ከፉአድ ራቂ ይቅርብሽ አይጠቅብሽም ማለት በክፉም በመጥፎም ፉአድ ነበረ በሷ ጎን ይሆን በዛ ሰዓት ማለት ነው። ሁላችሁም ተቀላችሁ። በመጥፎ ጊዜ ፉአድ ነበረ በሷ ጎን የሆነ ማለት ነው እና የዛሬ አይሆነምና። የዛሬን ብቻ አታይ ማለት ነው። ድሮ ከመጀመሪ ጀምሮ ፉአድ ነበረ ከፍቅር ጎን የነበረው ማለት ነውና ትንሽ ወደ ፍቅረኞች ሲቀየሩ ነው የሰው ሁሉ ደበራቸው እንጂ፣ አሁንም አንድ ላይ እንዳይቀጥሉ እኔም አልደግፋቸው ምን ለመናገር ፍቅር እኮ ስንት ወንድ ሚፈልጋት ቆንጂዬ ትንሽ ልጅናት ለመናገር ማለት ነው እና ከፉአድ ጋር እንዳትቀጥል እኔም አልደግፍም ለመናገር ማለት ነውና እስኪ የፍቅር ቤተሰብ ምን ትላላችሁ? ምን አይነት አስተያየት ትሰጣላችሁ? ፉአድና ፍቅር አንድ ላይ ይቀጥሉ ፍቅረኞች ሆኑ ይቀጥሉ ነው የምትሉ ወይስ ምን አይነት አስተያየት ትሰጣላችሁ? ሙሉ በሙሉ ፍቅር ቤት ገብታችሁ ስታዩ ኮሜንት ሙሉ በሙሉ እንደዛ ነው። ከፍቅር ከፍቅር ከፉአድ አድራቂ አይጠቅምሽም ፍቅርና ፍቅርና ብሩክ ወደፊት የሚል ኮሜንት ይበዛል ኦን ለመናገር ማለት ነውና እነሱ የሚሰሩ ድራማ ነው ግን ፉአድና ፍቅር ቢታረቁ ችግር የለም ግን እንደ ፍቅረኞች ሆኑ እንዳይሰሩ እኔም አልደግፋቸው ለመናገር ማለት ነው እና እነግህ ያስቸግራቸዋል ስለ ዛሬ ብቻ ነው የምናስበው ማለት ነው ብዙ ተመልካች እንደዛ እያለ ነው በኮሜንት ማለት ነው እና አርብሽም ከዚህ በፊት ፉአድና ፍቅርን ለማስታረቅ ነበረ እኔ እንደ ፍቅረኞች